ሰላም እንዴት ናቸው? እንኳን በድጋሚ ወደ ዶክተር ሃን ኢትዮሳይክ ዩቲዩብ ቻናል በሰላም። ዛሬ አምስቱ የፍቅር ቋንቋዎች ምንድን ናቸው፣ እነሱን ተግባራዊ ስናደርግ ምን ማድረግ አለብን፣ ምንስ ማድረግ የለብንም ሚለውን በስፋት እናያለን። አብራችሁን እስከ መጨረሻው። የእርሱን ቋንቋ ከማይናገር ሰው ጋር ተገናኝተው አውርተው ያውቃሉ? መግባባት ቀላል አይደለም አይደል? የተለያየ መግባቢያ ቋንቋ በየሀገሩ እንዳለ ሁሉ ፍቅርም የራሱ ቋንቋ አለ። አንዳንድ ጊዜ ግንኙነት ውስጥ በተለይም ትዳር ውስጥ አጋራችሁን ለማስደሰት የምትችሉትን ሁሉ እያደረጋችሁ ምላሹ ግን ያለመወደድ ስሜት ሆኖባችሁ ያውቃል? እናንተ ብቻ አይደላችሁም። ለምሳሌ አንድ ሚስት ባሌን ላስደሰት ብላ ቀኑ ሙሉ የቤቱን ስራ እየሰራች ምግብ ያበሰለች፣ ልብስ እያስተካከለች ትውልና ባሏ ከስራ ውሎ ሲመጣ እሱ ደግሞ አብሮ ጊዜ ማሳለፍን ይፈልግ ይሆናል ነገር ግን እሷ ደክሟታ ማረፍ ትፈልጋለች። ያኔ እሱ ያለመፈለግ ስሜት ተሰምቶት ቅር ሲሰኝ፣ እሷ ደግሞ ልፋቷ ቦታ ለመሰጠቱ ያስከፋታል። ይህ አይነቱ አለመግባባት ሲደጋገም ግንኙነቱ ላይ ትልቅ ክፍተት ይፈጥራል። ታዲያ ይሄ ለምን ሆነ ብለን ስንጠይቅ የፍቅር ቋንቋቸው አለመግባባት ነው። አንዱ የሌላውን የፍቅር ቋንቋ ማውራት እስካልቻለ ድረስ ይህ ነገር ይቀጥላል። ልጅ በተፈጥሮ አጥብቆ መወደድንና መፈቀርን ይፈልጋል እና። መኪና ነዳጅ ተሞልቶ እንደሚንቀሳቀሰው ሁሉ የፍቅር ወይም የትዳር ግንኙነት ውስጥ የሰው ልጅ የፍቅር ታንክ ሲሞላ ደህንነት ስለሚሰማውና ዓለም ብሩ ሆኖ ስለሚታየው እምቅ ችሎታው ላይ እንዲደርስ ያደርገዋል። በተቃራኒው ደግሞ ባዶ ሲሆን የባህሪ መለዋወጥ፣ የስሜት መራራቅ፣ ባዶነት፣ ያለመፈለግ ስሜት ይነግሳል። ስለዚህ የፍቅር አጋሮ ወይም የሚወዱት ሰው የፍቅር ቋንቋ በመረዳት ትርጉም በሚሰጣቸው መንገድ ፍቅሮን በመግለጽ ግንኙነትን ጣፋጭ ማድረግ ይቻላል። ነገር ግን የፍቅር ቋንቋዎች ግዴታ ለፍቅረኛ ወይም ትዳር አጋር ብቻ አይደሉም። ከማንኛውም ለእኛ ቦታ ካለው የምንወደው ሰው ጋር፣ ከልጆቻችን፣ ከጓደኛ፣ ከቤተሰብ እንድንግባባ ፍቅራችንን መግለጽ ባለብን ልክ ለመግለጽ እና ግባባት ይረዳናል። ታዲያ እነዚህ አምስት የፍቅር ቋንቋዎች ምንድን ናቸው? በዶክተር ግሬ ቻፕማን እንደሚከተለው ተቀምጠዋል። የመጀመሪያው ወርድስ ኦፍ አፊርሜሽን ወይም ፍቅርን በቃላት መግለጽ ሲሆን ይህ የፍቅር ቋንቋቸው የሆኑ ሰዎች ፍቅር በቃላት ሲገለጽላቸው ነው እንደተወደዱ የሚያውቁት። ስለዚህ በሚሴጅም በቃልም ይሁን በደብዳቤ እንደምትወዷቸው መግለጽ፣ በተጨማሪም ጥረታቸውን ማድነቅ፣ ማመስገን፣ እናንተ ጋር ያላቸውን ቦታ ማስታወስ በጣም ያስደስታቸዋል። በተቃራኒው ደግሞ ስህተታቸውን በዝግታ ከማረም ይልቅ መንቀፍ ስድብ ከባድ ቃላት ልባቸውን ይሰብሯል ሁለተኛው ኳሊቲ ታይም ወይም የአብሮነት ጊዜ ማሳለፍ ነው እነዚህ ሰዎች ደግሞ ከሚወዱት ሰው ጋር ጊዜ ሲያሳልፉ ነው የመወደድ ስሜት የሚሰማቸው ይህ ማለት ትልልቅ መዝናኛ ቦታ መሄድ ወይም ለዴት መውጣት ላይሆን ይችላል ነገር ግን በቀላሉ ሶፋ ላይ ቁጭ ብሎ ሰላሳ ደቂቃ ማውራት ወይም አብሮቴ ቲቪ ማየት የመሳሰሉት ቀለል ያሉ የአብሮነት ጊዜ ማሳለፍ። ይህን ስናደርግ ግን ማሰብ ያለብ አብረን ቁጭ ስላለን ወይ ደግሞ አብረን ቤት ውስጥ ስለዋለን ብቻ አይደለም የአብሮነት ጊዜ የሚባለው። አንዳንድ ሰው አብረን እየኖረን አይደል እንደ የምን አብሮነት ጊዜ ሊል ይችላል። ለዛም ነው ይሄ ነገር ከትዳር በኋላ ሲቀዘቅዝ የምናየው። ታዲያ አብረን እናሳለፍ ምን መስፈርት ማሟላት አለብን? አንደኛ መታቀድ አለብ። ሁለተኛ የአብሮነት ሰዓት ትኩረታችንን የሚሰርቁ ነገሮች፣ ስራ ነክ ነገሮች፣ ስልክ ማስወገድ። ሶስተኛ አንዱ በሚያወራ ሰዓት ሌላው ሳያቋርጥ ሀሳቡ ማስጨረስ። አራተኛ በንግግር ወቅት አይን ላይ መተያየት። እነዚህ እርስ በርስ መሳሳብን የሚያመጡ ናቸው። ስሜት ለስሜት መደማመጥንም ያመጣሉ። ቃራኒ የአብሮነት ጊዜ የሚያስደስታቸው ያላቸው ሰዎችን ቀጥረን ፕሮግራም በተደጋጋሚ የምንሰርዝባቸው ከሆነ አብረን በሆነ ሰዓት ሙሉ ትኩረታችን እሱ ላይ ካልሆነ ልባቸውን እንሰብራለን። ሶስተኛው ፊዚካል ተች ወይም አካላዊ ንክኪ ነው። አካላዊ ንክኪ ሲባል ብዙ ሰው ሴክስ ብቻ የሚመስለው አለ፣ ነገር ግን አይደለም። እጅ ለእጅ መያያዝ፣ ለጨዋታ ያህል ነካ አድርጎ ማለፍ፣ መተቃቀፍ የመሳሰሉት አካላዊ ንክኪ እንላቸዋለን። ምክንያቱም ሁሉም የሰውነታችን ክፍሎች ላይ ትንንሽ ስሜትን ወደ አእምሯችን የሚያስተላልፉ ነርቮች ስላሉ ከምንወዳቸው ሰው ጋር ንክኪ የደስታ ስሜትን ይፈጥራል። አካላዊ ንክኪ የሚያስደስታቸው ሰዎች ለምን በጭቅጭቅ መሀል አይሆንም፣ ለማረጋጋት ትከሻቸውን መታ መታ ብታደርጓቸው እንኳን በቀላሉ ይረጋጋሉ። አራተኛው አክቶፍ ሰርቪስ ወይም አገልግሎት ማገዝ፣ መተጋገዝ ሲሆን ይህ የፍቅር ቋንቋቸው የሆኑ ሰዎች በሄዱበት ሁሉ በሀሳብም ይሁን በስራ ሰዎችን ማገዝ ያስደስታቸዋል ስለዚህም ሁሌም በስራ ላይ ስለሚሆኑ እነሱን በማገዝ ስራ ስናቀልላቸው ፍቅራችንም መግለጫ ይሆናል ማለት ለምሳሌ የቤት ውስጥ ስራ እንደ ማብሰል፣ ማጠብ፣ መኪና ማጠብ፣ ልብሳቸውን ማዘጋጀት የመሳሰሉትን ማድረግ ፍቅራቸውን ከፍ ያደርጓል። በተቃራኒው ያልሰሩትን ነገር ላይ ማተኮር፣ ይህ ለምን አልሰራህም አልሰራሽም የሚሉት ትችቶች ያስከፋቸዋል። ምክንያቱም የሚሰሩት ብዙ ነውና ለእሱ ምስጋናን ይሻሉ። አምስተኛው ሪሲቪንግ የስጦታ መቀበል ወይም መስጠት ሲሆን እንደነዚህ አይነት ሰዎች ደግሞ ስጦታ በመስጠት እና በመቀበል ነው ፍቅራቸውን የሚገልጹት። ነገር ግን አብዛኛው ሰው እነዚህን አይነት ሰዎች የጥቅም ሰው አድርጎ ነው የሚያስባቸው፣ ግን አይደለም። የዋጋው መወደድ እና ማነሱ ወይም የስጦታው አይነት አይደለም ወሳኙ ነገር። በቀላሉ አበባ፣ ፖስት ካርድ እንኳን ቢሰጣቸው እነሱን ታሳቢ ማድረጉና ባላሰቡበት ሁኔታ መሰጠቱ ነው የሚያስደስታቸው። ሌላው ቢቀር ካፌ ስትገቡ ከሚወዱትን ነገር አስታውሳችሁ ብታዙላቸው፣ ለልደታቸው ቀን መልእክት ብትልኩ እንኳን ለእነሱ ትልቅ የፍቅር መግለጫ ነው። በተቃራኒው እነዚህ አይነት ሰዎች ይህን አድርጌልህ ልህ አድርጌልሽ መባለን ወይም በግጭት ወቅት ያደረጋችሁላቸውን ነገር መውሰድ ልባቸውን ይሰብረዋል። ምክንያቱም ለእነሱ ስጦታን መቀበል ትልቅ የፍቅር መግለጫ ስለሆነ ነው። አምስቱ የፍቅር ቋንቋዎች እነዚህን ይመስላሉ። በእርግጥ በሁሉም የፍቅር ቋንቋዎች ፍቅር ሲገለጽ አብዛኛውን ሰው ያስደስታል። ነገር ግን ሁሉም ሰው በዋነኝነት አንድ ወይም ሁለቱን ይመርጣል። እርሱን ወይም የትዳር አጋሩን የፍቅር ቋንቋ ለመረዳት እነዚህን ቲፖች ያስተውሉ። አንደኛ፣ አብዛኛው ጊዜ አልተደረገልኝም ብለን የምናማርረው ምን ጋ ነው? እሱም ማስተዋል። ለምሳሌ እኔ የምሰራውን አድንቀህ አታቅም የምትል ሚስት ከሆነች ጥያቄው የቃላት ነው ማለት ነው። ሁለተኛ ምንድን ነው ብዙ ጊዜ እንዲደረግልን የምንጠይቀው? ጊዜ ነው፣ ስጦታ ነው ወይስ እገዛ ነው? ሶስተኛው አብዛኛው ጊዜ የምንጠቀመው የፍቅር አገላለጽን ማስተዋል። አራተኛው ደግሞ አብዛኛው ጊዜ ልባችንን የሚሰብረው ተግባር ምንድን ነው? ጊዜ አለማግኘታችን ነው? መጥፎ ቃላት ናቸው? እነሱም ማስተዋል። አምስተኛው ቦነስ ቲፕ ደግሞ አምስቱን የፍቅር ቋንቋዎች ተራ በተራ ከሚወዱት ሰው ጋር መሞከርና የሚያስደስታችሁን ማየት። የእርሶስ የፍቅር ቋንቋ የትኛው ነው? በኮመንት ያሳውቁን። ሀሳቡን ከወደዱት ላይክ በማድረግ ለወዳጅ ዘመዶ ያጋሩ። ለተመሳሳይ የትዳርና የሳይኮሎጂ እውነታዎች መረጃ ከፈለጉ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።